አሰላሙ ዓለይኩም ወረህማቱላይ ወበረካቱ ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ውድና የተከበራችሁ ቤተሰቦች እንዴት አመሻችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ውድና የተከበራችሁ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን ደውል ምልክቷን መጫኗን እንዳትረሱ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። ቻናሉ በጣም ቀዝቅዟን በጣም ከምላችሁ በላይ ማለት ነው። እንዳልኳችሁ ቆይቷን ከተሰራበት ቪዲዮ ቻናሉን ተዘግቷን ማለት ነው። ስለዚህ በመታሳቢ በማድረግ እንድትተባበሩ በአክብሮ ወደ ሀገሬ ልጆች እጠይቃለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ክፍል 25ን አፍላ ፍቅርን ነው ማለት ነው እንድትከታተሉ በአክብሮት ጠይቃለሁ። ወዳችሁ አፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ክፍል 24 እንግዲህ እንዳለፈው እንዳለቀው ጸጋ ተመታ ሞተች ዳነች በሚባለው ላይ ነበረ ያለ የጨረስ ነው። ጸጋ ተርፋለች። እንደ ሴራዋ እንደ ተንኮሎ አይደለችም፣ ድናለች። ቹቻ አትርፋታለች። የደበደበቻትም ቹቻ ነበረች። ቹቻ ደብድባት ሄዳ እንግዲህ ጸጋ ተዝ በላይም ይገባሽ ነበር፣ ግን ለቅጣትሽ የሚሆን ለአሁኑ ጥፋትሽ ቅጣት የሚሆን ይሄ በቂ ነው። ከዚህ የበለጠ ደግሞ ሴራ የምታሰድ ከሆነ ቹቻ ማን እንደሆነ ይታያለች ብላለች። ተሸፋፍና ስለነበረ ጸጋ ስለ ሁኔታው ማንን እንደደበደባት ምንም አታውቅም። ጸጋም ቶሎ ትደውልና ለሄርሜላ ድረሽልኝ፣ ደበደቡ እንዴት እኔን ምስኪን ዋን ይደበድቡኛል አለች። አይ ምስኪን ምስኪን ጠፋ እንዴ በሀገሩ ብዬኔ ለራሴ ትንሽ ሳልገረም አልቀርም ጸጋም ደውላ እንደጠራቻት ቶሎ ብላ መታ አሳርፋ ሁኔታውን ከሀስከባት ጠይቃታለች። እሷ ምንም ነገር እንደማታስታውስና ተሸፋፍኖ ስለነበረ የመታት አታስታውስም አታቀውም ማለት ነው። እሷም እሺ በማለት ግምት ቀጥለው ፊዮሪ ትሆናለች በሚል ይዞ ታነገሩ፣ ግን የመታቻት ቹቻ ናት። ቹቻ ይም ለቤዛ ትታት የወጣችው የሚጣጣን ልብስ ላሰፋ ስላለቻት ምነው ቆየሽብኝ ቹቻዬ? ምነው ስትላት ምን እዚህ እኮ ያለው ሰፊ እኮ አልሰራ ብሎኝ፣ እዚያኛው እኮ አስፋልት ተሻግሮ ነው ያሰራሁት ትላታለች። እሷም እሺ ብላ ዳቦ በሙዝዛ ስለመጣች ይሄን ዳቦ በሙዝቤ ምንም ምግብ አልበላሽም ነው በልቻለሁ ቤመደርደር መል ስላለባት ቹቻ ማዕመሏን ስለምታውቅ እሺ ብላ ግዴታ ታስበላታለች ማለት ነው። እንደ በላችም ቹቻ እና እሷ እንግዲህ ትንሽ ምንድን ነው እስቲ ምን አሰብሽ ስትላት እኔ ምንም አላስማስበውንም አላውቅም ግን አንድ ነገር አስቤ ያለሁ ትላለች እሱ ምንድን ነው ስትላት ትምህርት ቤት የመቀየር አላማ ይዤ አስቤ ያለሁ እሱ ነገር እርሺው እና ሌላ ነገር እሰቤ ትላታለች ሌላ ነገር ምን እንደምታሰብ ግራግ ስለገባትን ቤዛ በቃ ወደ ቤት እንሄድ ትላታለች መንገድ ላይ እየደረሱ እየሄዱ እያለ ያሬድ ደውሎ ነበር እንዴ ትላታለች አዎ ደውሎ ነበር እኔ ጋ ምን እንደሆንሽ ነግሬዋለሁ ላ ያሬድ ደረቅ ስለሆነ ቆሞ ይጠብቀኛል። ስለዚህ መንገድ ቀይሳል መሄድ ብቻ። ደግሞ ተነጋግሮ በአካል መጨረሱ ይሻላል። ድብብ ቆሽ ያስፈልግም ያስፈልግ። እሱስ ልክ ነሽ ብላ እሷም ይዛ ትሄዳለች። ያሬድን ጓደኛውን አግኝቶ የሆነውን ሁሉ አውግቶታል። እሱም በጣም በመበሳጨት የን ያህል ርቀት ትሄዳለች ብዬ አስቤ ማላቅ በቃ አትጨናነቅም ሰፈራቸው ውሰዱኝና አቀናብሬ አቀናብሬ እዮናስ ማን እዮ ማን እንደሆነ አሳያታለሁ ይለዋል። እሱም እዮ ቤም በቃ በእንደዚ አይነት ሁኔታ ማን አይሆንም ብሎ ያሬድ ያረድጋገዋል። ከዛም እሷን ቤዛ ስለዚህ ሰፈር ስለምትሆን እንሄድ ይለዋል። እየሄዱ ያለ ቦችራን፣ ሚኬን፣ አቡሻን ቀስቴ ሆነው ይገናኛሉ ማለት ነው። ያሬድንም እንደበፊቱ ያሾፉበታል። ከዛ እሱም ምን ሆነ ነው ይለዋን ቀስቴ ምን ያቺ ቤዛ ያቺ ፀጋ እኮ ሌላ ፋውል ሰራች ይለዋል ማለት ነው። እነሱም በጣም በማዘን ደግሞ ምን ሰራች? እንደዚህ እንደዚህ ሁኔታውን ከሀስ ከባይ አስራዷቸዋል። እነሱ በጣም በማዘን እንደው ምን ብናደርጋት ነው የምንፋታት ችልች ምናምን ይላል አቡሻ። ሚስጥሩን ስለሚያገራ ገብቶ ዝም ብሎ ቆሟል። ምክንያቱም እሷ እንትና ሄዋን ስለነገረችው ይሄዋን ስለነገረችው ሁሉንም ነገር ያውቃል። ሄለንም ወደ ቤት ተመልሳለች። በመጨረሻም ብዙ ሰተጨቃጨቁ በኋላ አንዳንዴ ቦቼ ቀልደኛ ስለሆነ በቀሉ እያጓዛ እርግማ ልርገማት አሉ የወሎ እርግማን እስከሚመስል ድረስ የፈለገውን ሁሉ ጥርሷ ይውለቅ፣ ወንድ ልጅ አይፈልጋት፣ ቆመሽ ቅሬ ህይወትሽ የተሳካ እንዳይሆን ይደበላለቅብሽ እንዳደበላለቅሽባቸው ብሎ የእርግማን አይነት አውርዶባታል። እሱም አሚን በሉ ስላለ አሚን ብለው ጓደኞቹም፣ ቤዛ መምጫዋ ስለሚደርስ ወደ ቤታችንን እንሄድ ይለዋል። እሱም እሽ፣ በቃ መሄድ ካለብን እንሄድ ይለዋል። ወደ ቹቻ ወደ እነ ቤዛ መሄጃ ጋ ማለት ነው። እሺ ብሎ እየሄዱ እያለ እንደተለመደው ይመጣሉ ሁለቱም ያሬድ እኮ ያሁና እና ትመጣለች፣ ይሁና በቃ ተነጋግራችሁ ትለፉታላችሁ ተፈቱታላችሁ ትላለች። ብቻ ከዛም ነግራ ቤዛም ማግኝታው የሆነችውን ነገር ሁሉ ትነግረዋለች። እኔ አላፈቀርኩህም ብዬ ራሴ መዋሸት አልፈልግም። በጣም ነው የወደድኩህ። ተንግዶ ዳግን እኔ ለአንተ ሳይሆን የቤተሰቦች ነኝ። የቤተሰቦችን ህልም በማሳካት ላይ እንጂ ለአንተ ልሆን አልችልም። ከቻልክ ሌላ ሴት ቀርበህ ህይወት እንዲጀመርን ነግባ ይቀለው ትለዋለች። እሱም ብዙ ህልሞች እኮ ነበሩ። ብዙ እቅዶች ማቀድ ነበረ። እነሱ ምናልባት ከኔ ጋር ስለማይሆኑ ይሆናል ከሌላ ሴት ጋር ሳካ ከጫል ከሌላ ሴት ቅረብረው ትታው ትሄዳለች። መጀመሪያ ከመሄዷ በፊት እቅፍ አድርገው ታለቅሳለች። ሁለቱም ከተለቃቀሱ በኋላ ቤዛ እየሮጠች ትሄዳለች። ያሬድም ቅስሙ ተሰብሮ ወደታች መሬት መሬት እያየ ማለቀሱን ጀምሯል። ቤዛንም ልጆቻ ትከተላታለች። እዮባም ይህን ያጽናናዋል። ዮናስ በዚህ በኩል ወደ ምድር ቤታቸው ይሄዳሉ። ዮናስ በዚህ በኩል ኤቨንን ለማግኘት ቤታቸው ስር ደንታ እንትና ጋር ከማንደፍሮ ጋር ማለት ነው። ከማንደፍሮ ጋር ቁጭ ብለው እየጠብቋት ነው፣ አጥር ላይ ተሰቅለው ማለት ነው። ኤቨንም ልክ በሰዓቷ ከቤቷ ትወጣለች። መንገድ ላይ ያስቆሟት እና እኔ የምልሽ ይላታል ዮኒ ማለት ነው። አንተ የምትለኝ ምንድን ነው ትላለች። እስቲ ስጦታ ልገዛ አሰብኩና፣ ግን ስጦታው ላይ ጎበዝ ስላልነበርኩ አንቺ ላግማከረሽ መጣሁ ይላል። እሷም በመገረም እሱን ልጠይቅ ነው የመጣኸው ትለዋለች። አዎ እሱን ልጠይቅሽ ነው። ስጦታውን ለማን ነው ለቤት ምን ነው? በጣም ተደነግጥና፣ እኔ ስጦታ ምርጫ ላይ ጎበዝ ስላልሆንኩ የመጣህበት መንገድ ትክክል አይደለም ብለው በቁጣ በቁጣና በግልምጫ ትታው ትሄዳለች። ማንደፍሮም ግርም ይለውና

የውሽ የቤቴና የእሱ ግንኙነት ውሸትም እንደሆነ ስለነገረው እኔ ግን በኋላ ቤቲ አይ እንዳትልህና ጓ እንዳትልህ ወይም የእውነት ፍቅረኛ እንዳትልህ ፈራልሃለሁ ትለዋለች፣ ይለዋል ማለት ነው። ቤቲ ያራዳሪ ስለሆነች እንደዛ አይነት ነገር አታርፍም ይለዋል። ሚኪና ቦቼም አቡሻም እየተመካከሩ ወደ ቤታቸው ይሄዳሉ። መንገድ ላይ ቤዛና ያሬድን በትውስታ ጥን እያሉ ወደ ቀስቴ ጋር ያቀናል። ቀስቴን እንዳገኘው ፈልጌ ነበር ይለዋል። ምን ነው ፈለግክኝ? ይለዋል። ስለ ጸጋ አንዳንድ ነገር እንድታጣራልኝ ፈልጌ ነው ከአንተ የተሻለ ሰው የለም ይለዋል። ምን ነው እህትህ አልነበረችም እንዴ? እስከ ዛሬ ቀስቴ ባለማወቅ ብዙ ነገር አጥፍቻለሁ፣ ይቅርታ አድርግልኝ። አሁን ግን እንደዛ አስቤያለሁ ይለዋል። ገና አሁን እንደ ወንድ እንዲሸጠትክ ይለዋል። በድሮ ማንነቴ ቢሆን እህን ይጣላህ ነበረ። አሁን ግን አብጣላህ የሚለዋል። እሱም ከዚህ በፊት ጀምረውት እንደሆነ እያሰቡበት እየሰሩም እንደሆነ ይነግረዋል። ጥሩ ሀሳብ። ስለዚህ አንተ ስራህን ጀምር፣ ቀጥሉበት፣ አጠናክሩበት። ከማን ጋር እንደምትኖር፣ ከምን ጋር እንደምትኖር፣ ምን እንደምታደርግ፣ ከሀስከ በማወቅ ፈልጋለሁ። ባለፈው አንድ አሰቃቂ ታሪክ ነግራል ነበር። እሱ ታሪክ የእውነት ነው ወይስ የውሸት ድራማ ነው ብላ ትነግራ፣ ብሎ ይነግረዋል። በቃ አታስብ ይልና ይነግራል። ያሬ ቀስቴም ወደ ቦታው ይመለስና ያም ወደ ቦታው ይመለሳል። ስለዚህ ቀስቴ ለእንትና ደብዳቤ ያስቀምጣል። የአባቷ ጓደኛ ነኝ በማለት ለሄርሜላ ይሰጣል። የአባቷ ጓደኛ ነኝ፣ ከካናዳ ነው መልእክቱ የተላከው። እኔ አሁን ወደ ሪፖርት መሄድ ስላለብኝ አንቺ የቅርብ ጓደኛ አድማሽ ሰምቼ ነው። ባክሽች ነገር ታደርስልኛለሽ። አረ፣ ምንድን ነው አላውቅኩም። ማን እኔም ማወቅ አይጠበቅብሽ። ዶላር መሰለኝ የአባቷ ጓደኛ ነው። እሷም ደስ በማለት ተከፈለቻት። ወደ ቦታውም ሄዳ አሳየቻት። ግን ደብዳቤ ነበረ የሚለውም ሀጢአትሽ በስቷና ሀጢአትሽ በስቷዋል ነው የሚለው ይሄን እያደረጉ እንደዚህ እንደዚህ እየሆኑ እሷን በመሰልሰል በጭንቀት እያለች እያለ ድራማው እዚ ላይ ያበቃል ማለት ነው። ማን የላከው ሀጢያትሽ በስቷል? እውነትም ሀጢያቷ በስቷን የሷ ልጅ ማለት ነው። አለድኛ ተንኮል ብዙ ነገር አሰቃጀቻቸው እና ይህን ይመስላን የአፍላ ፍቅር ድራማ ማለት ነው። እስቲ ቀጣይ ደግሞ ምን እንደሚናይ እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ እንድታበረታቱን በአክብሮት ትጠይቃለሁ። እንዳስተያየት ግን ቤዛ እንትና መጋፈጥ አለባት ብዬ ነው ማለው። አንዳንድ ክፉ ሰዎች አንዳንዴም ሳይሳካላቸው ሲቀር ሲሆን እንደዛ የሆነ እኩያቸው ማግኘት በክፋት ሳይሆን ያን ነገር እንዳይሳካል አብሮ ማድረግ ራሱ አንድ የመልስ ምት ነው ብዬ አምናለሁ በግሌ። ቤዛም ምን እንደምታደርግ ትጠብቃታለች እንጂ ምንም ነገር አታደርግላትም። ማለት እንድታስቆም ማንኛቸውም ያደረጉ ይሄ መሰለ ስህተቱ። ለማንኛውም ቹቻ ና ቤዛ ደስ ብሏቸው ተመታ ስላዩት። ቹቻ ግን ቤዛ ግን ጠርጥራለች። ምንድን ነው የጠረጠረ?